ቅዱሳን ሁሉ የሚያዩት ከማረጋጋቱ ነገር የለበሳል ሄዳዊ ሄዳዊ ፍቅር ገባሻ የናት አምባይ እናት ከመላይ ጣቃን ሚልቅ የተመጠነሽ አላት በው በውስጧ ዘጠኝ ወር ከአምስት ቀን የተቀመጠባት መርከብ